አኩም ራህመቱላሂ ወበረካቱሁ ከእናንተ ጋር ሸቃላነት እንዴት ነው? ወይ ረመዳን እንዴት ይዟቸዋል? ይሄን አይታችሁ ላይ ክፎሎ አድርጉ፣ ሰብስክራይብ አድርጉ። ሬተው ይሄን ይመስላል ይዛ ይሄን ያአላ አላ ያሳልፍልን። ወላሂ ሸቃላይ ተባለን፣ ይሄን ይመስላል ሲወት። እንግዲህ አንድ ሸቃላይ ሁሉ ያጥባል። አረ ተው ተው ተው። ሰብስክራይብ አድርጋችሁ አሁን ተሸቃላይ ነው ብታውጡ ምን አሻችሁ? ቆሸሽና ያላችሁ ብቻ መቆሸሽ አይበቃትም። ያ አላህ እንደው እንደው ሁሉም ሀሳቡን አላህ ያሳካላት፣ ሀሳቡን አላህ ይሙላል። ከሸቃላነት አላህ አውጣን፣ የራሳችንን ስራ አላህ ይክፈትልም። ያ አላህ ያ ረቢ፣ ወላሂ በጣም ከባድ ነው በሰው ቤት። ያ አላህ አላህ ሰፊር ዝክስታን ያ ረቢ። ዛሬ አዙማ ነበረ፣ ይኸው ይሄን ይመስላል። ማሻአላ ሱፍራ ይሏቸው፣ ሱፍራ አይደለም ከልክ በላይ ያለፈ ማለት ነው። ይሄ ፍጥሩ ብቻ ነው። ከፊት ያለውን አጥቤ ማለት ነው። እስኪ አላህ ያሳልፍልን በሉ፣ ዱአ አድርጉ የማንዱ እንደሚደርስ አይታወቅም፣ ይታወቅም። ዛሬ ስላለቅስ ነው። በዚች ቪዲዮ ማለት ነው አንድ ሺህ ሰብስክራይብ ማግኘት አለብኝ። እሺ ሰምታችኋል። እና መጥታችሁ ደግሞ አስተጣጥቦኝ ይሄው አሁን ይሄን ብረት ድስት እኔንም የሚጣጣል እንዴት አድርጌ እንደማጥቦ ነው እኮ ግራ አይገባኝም። እና ሲሰብስክራይብ አድርጉኛ አይ ስንት የተቸገረ እያለ ይሄው እንደዛ ለክስክስ ብሏል። አላህ ጾማቸውን ተቀበሏቸው ወንጀላቸውን ከማራቸው ተማራቸው አላህ አድርገን የሰውን ቤት በቃ ብሎ የራሳችንን ቤት በራሳችን ቤት የምንጾም ሸቀላውን ሁላ ላይ አድርገን እኔን ደግሞ ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ተሸቃላነት አውጡኝ። ሰምታችኋል? እሺ። ይኸው እዚህ ደግሞ ማለት ነው ተሰራውዬ ምን እንዳስቀሩ ታቃላችሁ። ዋሃ ማለት ነው ዋሃ። አይ ሸቃላነት አሁን ሰለቸኝ፣ ሲ ዱአ አድርጉ፣ ዱአ አድርጉ፣ ዱአ አድርጉ።